በትግራይ ክልል ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ እንደሚገባ የመስኖና ቆላማ አካባቢዎች ሚኒስትርና የብልጽግና ፓርቲ ስራ አስፈጻሚ አባል ዶክተር አብርሃም በላይ አሳሰቡ። የሰላም ስራዎች እንዳይሰሩ እያደረጉ የሚገኙ ኃይሎች ከተለያዩ አካላት ጋር የጥቅም ትስስር በመፍጠር ሀብት እየዘረፉ እንደሆነም ጠቁመዋል። የተለያዩ አጀንዳዎችን በመፍጠርም ዳግም ግጭት ለመቀስቀስና መንግስትን ለማፍረስ የሚፈልጉ አካላት በስፋት እየተስተዋሉ እንደሚገኙም ገልጸዋል። የኢትዮ ጅቡቲ ምድር ባቡር የቀጥታ ኤሌክትሪክ መስመር ተጠቃሚ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ለኢትዮ ጅቡቲ ምድር ባቡር አስተማማኝ የኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ የቀጥታ የኤሌክትሪክ መስመር መዘርጋቱም ነው የተገለጸው። በአገልግሎቱ የሸገር ሪጅን እንዳስታወቀው ምድር ባቡሩ ከአሁን በፊት የኤሌክትሪክ መቆራረጥ ያጋጥመው የነበረ ሲሆን አሁን ላይ መስመሩ በመዘርጋቱ ህብረተሰቡ አስተማማኝና ያልተቆራረጠ የትራንስፖርት አገልግሎት እንዲያገኝ አስችሏል ተብሏል። የቀጥታ መስመሩ ከገላን የኃይል ማሰራጫ የተዘረጋ 113 ኪሎ ሜትር ርዝመት እንዳለውና 226 ኮንክሪት ምሰሶ ተከላ እንደተከናወነም ተገልጿል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ባለፉት ስድስት ወራት ከታክስ በፊት 93 ቢሊዮን ብር ትርፍ ማግኘቱ ተገለጸ። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ምልከታ የተደረገ ሲሆን የስድስት ወራት የስራ አፈጻጸምም ቀርቧል። ተቋሙ የሀገሪቱን የገቢና ወጪ ንግድ በማሳለጥ ሚናውን እየተወጣ መሆኑም ተገልጿል። Thank